ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ፣ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን፣ እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችንን ተቋዳሽ ሁኑ። ወደ መረጃዎቹ ገባል። የኤርትራው መንግስት ኢሳያስ አፈወርቂ ወደ አሰብ ዘመቻ ማወዛቸው ተነግሯል። ከስደት የተረፉት ኤርትራውያን ቤት ለቤት እየታፈሱ እየተወሰዱ መሆኑንም አሰብ ፕሬስ አረጋግጣለች። ዛሬም በቀጠለው ወጣቶችን ኢላማ ያደረገ ያበዛ ሀገሪቱ በአንድ እግሯ አቁማለች ተብሏል። ከወደ ኢትዮጵያ ሰላማዊ የወደብ ጥያቄ በመነሳቱ የኢሳያስ አፈወርቂ መንግስት ጦርነቱን ሊጀመር ነው በሚል ዜጎችን ከድጡ ወደ ማጡ የሆነ ህይወት ውስጥ እየከተታቸው ነው ተብሏል። ቀጥታ ከአስመራ ደረሰን አስቸኳይ መረጃ አለን። የአሰብ ፕሬስ የረፋዱ የዜና ሰዓት ላይ በሰፊው ቀምነዋል። የኤርትራ መንግስት ተቃዋሚ የሆነው ዓለም አቀፉ ንቅናቄ ብርጌድ ነሐመዱ ጠቅላላ ጉባኤውን በአዲስ አበባ ሊያደርግ ነው። ኢሳያስን መንግስት ዲፕሎማሲ ያንኮታኮተው ንቅናቄው የመዝጊያ ኮንሰርትም አለው ተብሏል። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ማቅረባቸው ተገልጿል። ፓርቲዎቹ የኦሮሞ ነፃነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንፈረንስ ኦፌኮ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቅርበዋል። የፓርቲው ፕሬዝዳንት ጉዳዩን የተመለከተ ማብራሪያ ሰጥቷል። ይህንንም አሰብ ፕሬስ ወደ እናንተ ታድርሳለች። ዩክሬን ከፈ ፈረንሳይ የተሰሩ ራፋል ተዋጊ ጀቶችን ልትገዛ መሆኑ በጦር ሜዳ ላይ ኬብን የሚጠቅም ምንም አይነት ለውጥ አያመጣም ሲል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ተናግረዋል። ፑቲን በፈረንሳይ ላይ ተቆጥቷል። ዩክሬንም ከባድ ጥቃት እየጠበቃት መሆኑም ተገልጿል። አሰብ ፕሬስ ይህንም መረጃ ከወደ ኋላ በሰፊው ይዛለች። ውድና የተከበራችሁ የሚዲያችን ቤተሰቦች እነዚህንና ሌሎችንም መረጃዎቻችንን አሰናድተናል። ተከታተሉን። ኢትዮጵያ ሰላማዊ የወደብ ባለቤት የምትሆንበትን መንገድ እየፈለገች ባለችበት በዚህ ወቅት ክላሽ ካልተማዘዝን ያለው የኢሳያስ አፈወርቂ አገዛዝ ያልተጠበቀ ቀውስ ውስጥ መግባቱ ተገልጿል። አምሳ ሚሊዮን ሆነው ሊወሩን ነው፣ ወደቦቻችን ሊወሰዱብን ነው የሚል ቅስቀሳው ጦርነት ባሰለቸው የሀገሪቱ ዜጋ ተቀባይነት አለማግኘቱን ተከትሎ አስመራን እያናወጣ አፈሳ ጀምሯል ተብሎ በድሮ የሙዚቃ ካሴቶች ላይ አሁንም አልፎ አልፎ በአንዳንድ የስነ ጽሑፍ ሰዎች ውድ ኮረዳ ሴት መስላ እንድትታይ ተደርጋ ቅኔ እየወረደላ

በኢሳያስ አፈወርቂ አገዛዝ ስር ከወደቀች በኋላ ግን ከትዝታዎቿና ወንበራቸው እንኳን ካልተቀየሩ ቡና ቤቶቿ ውጭ የቀራት የለም። በድሮ ዘመን ቱርክ፣ ግብጽ፣ ጣሊያንና እንግሊዞች የጦር አውድማ አድርገዋት እንኳን ምንም አይነት ጉዳትን ያላስተናገደችው አስመራ ከሰሞኑ ታንክና ዘመን ያለፈባቸው ጀኔራል መድፎች እየተነዱባት አስፋልቶቿ እየተሰነጣጠቁ ነው። ያቺ በውብ ልጃገረድ ምስል የሳልናት አስመራ የልጆቿ ሕይወት ከቀን ወደ ቀን ከድጡ ወደ ማጡ የሆነ ሕይወትን እያሳለፉ ነው። የቻሉት ተሰደዋል። ያልቻሉት ደግሞ ከትና ትናንት ማለዳ ጀምሮ እስከዚህ ሰዓት ድረስ በኢሳያስ አፈወርቂ ታጣቂዎች እየታፈሱ ወደ ወታደራዊ ማሰልጠኛ እየተወሰዱ ይገኛሉ። ሁሉም የሀገሪቱ ዜጋ ወታደራዊ ስልጠና መውሰድን እንደ ግዴታ ጥሎ የነበረው የኢሳያስ አፈወርቂ አገዛዝ ታዳጊ ልጆችን ከእናታቸው ጉያ እየነጠቀ በመውሰድ ከበድ ያለ አፈሳን እየፈጸመ መሆኑን ያስመራው የአሰብ ፕሬስ ዘጋቢያችን ካደረሰን መረጃ ለመረዳት ችለናል። የኢሳያስ አፈወርቂ ታጣቂዎች ቤት ለቤት እየገቡ ሳይቀር እየፈጸሙ ያሉትን አፈና ተከትሎ በርካታ ታዳጊዎች ከተማውን ጥለው ወደ አጎራባች ከተማ ለመግባት ቢሞክሩም ከአፈሳ እንዳልዳኑ ተነግሯል። ኑ አሰብን እናድን የሚል ጥሪ አቅርቦ ተቀባይነት ያላገኘው ኢሳያስ አፈወርቂ አገዛዝ ልጅ የሌላቸውን የሀገሪቱን ዜጎች ከበድ ያለ የገንዘብ መዋጮ ጭኖባቸዋልም ተብሏል። ገንዘብ መክፈል የማይችሉ የሀገሪቱ ዜጎች የእስር ጊዜያቸውን በመጠባበቅ ላይ ናቸው ሲሉ ነው ምንጮቻችን ጨምረው የገለጹት። ይህ በእንዲህ እንዳለ ብርጌድን ሀመዱ በአዲስ አበባ የሙዚቃ ኮንሰርት አዘጋጀ። የኤርትራ መንግስት ተቃዋሚ ንቅናቄ የሆነው ብርጌድን ሀመዱ ስያሜውን ኤርትራን ብሉ ሪቮሉሽን ፍሮንት በሚል መቀየሩ ይታወቃል። ይህ ተቋም ከእሁድ ጀምሮ የመጀመሪያውን ዓለም አቀፍ ጉባኤ በአዲስ አበባ ከተማ ሲያደርግ ቆይቷል። በጉባኤው ላይ ከ13 የተለያዩ ሀገራት የመጡ ድርጅቱ አባላት የተገኙ ሲሆን የጉባኤውን መዝጊያ በማስመልከት የሙዚቃ ኮንሰርት ማዘጋጀቱ ታውቋል። የሙዚቃ ኮንሰርቱ የፊታችን ሐሙስ በአዲስ አበባ 22 አካባቢ የሚገኘው ፋና መናፈሻ እንደሚከናወን ከተሰራጨ ማስታወቂያ ላይ ተመልክተናል። በሌላ መረጃም ሁለቱ የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ማቅረባቸው ተገለጸ። ፓርቲዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንፈረንስ ኦፌኮ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቅርበዋል። ፓርቲዎቹ ህዳር ዘጠኝ ሁለት ሺህ አስራ ስምንት ዓመተ ምህረት በጻፉት የንወያይ ጥያቄ ደብዳቤ ከክልሉ ፕሬዚዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንፈረንስ ሊቀመንበር ፕሮፌሰር መረራ ጉዲና እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ የተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይም ውይይት እናደርጋለን ብለው ዝርዝር መረጃዎች ውይይቱ ሲጀምር እንደሚገልጹ ተናግረዋል። በተመሳሳይ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገልጹ ነው የተናገሩት። የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦችን ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ 2011 ዓ ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ይህ የህዳር 9 ቀን 2018 ዓ ም የንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑን ተገልጿል። ሁለቱም ፓርቲዎች የክልሉን መንግስት መንግስት ምላሽ እየተጠባበቁ ቢሆንም ይህ የንውያይ ጥያቄን ተከትሎ እስካሁን ከክልሉ መንግስት የተሰጠ ምንም አይነት ምላሽ የለም። በሌላ መረጃም የውጭ ሀገር ስራ ስምሪት ጋር በተያያዘ የተለያዩ የማጭበርብሪያ ስልቶችን በመጠቀም ዜጎችን የሚያታልሉ አካላት እየተበራከቱ እንደሚገኙ የስራና ክህሎት ሚኒስቴር አስታወቀም። የውጭ ሀገር ስራ ስምሪት የስራና ክህሎት ሚኒስቴር በአለማዊ የኢትዮጵያ የስራ ገበያ መረጃ ስርዓት ላይ በመመዝገብና ህጋዊ ሂደቱን ብቻ በመከተል የውጭ ሀገር የስራ ስምሪት ስምምነት ከተፈራረማቸው ሀገራት እየተሰጠ ይገኛል። ይሁን እንጂ ከውጭ ሀገር ስራ ስምሪት ጋር በተያያዘ የተለያዩ የማጭበርብሪያ ስልቶችን በመጠቀም ዜጎችን የሚያታ ይገኛሉ። ሚኒስትር መስሪያ ቤቱ ውክልና ሰጥቶናል፣ በማለት የስራና ክህሎት ሚኒስቴርን አርማና ማህተም እንዲሁም የከፍተኛ አመራሮችን ስምና ፊርማ አስመስለው በመጠቀም ዜጎችን እያጭበረበሩ የሚገኙ በህገወጥ አካላት እንዳይታለሉ ህብረተሰቡን አስጠንቅቀዋል። እነዚህ ህገ ወጦች ካናዳና አውሮፓን ጨምሮ የሁለትዮች ስምምነት ወዳልተገባባቸው ሀገራት እንልካለን የሚሉ አሳሳች ማስታወቂያዎችን እያሰራጩ ይገኛሉ የተባለ ሲሆን፣ ይህም ዜጎቻችንን ላልተገባ እንግልትና ወጪ እንዲሁም ለህገወጥ ሰዎች ዝውውር እየዳረገ ይገኛል ተብሏል። የስራና ክህሎት ሚኒስቴር የመዳረሻ ስርዓትን ለማስፋትና ህጋዊ እና ደህንነቱ የተረጋገጠ የውጭ ሀገር ስራ ስምሬትን ለመዘርጋት ባደረገው ጥረት ስድስት ሀገራት ጋር ሁለትዮሽ ስምምነት መፈራረሙን አስታውቋል። እነዚህ ሀገራትም ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ዮርዳኖስ፣ ሊባኖስ፣ ኳታር እና ኩዌት መሆናቸው ተገልጿል። ሚኒስቴር መስሪያ ቤቱ ከሀገራት ጋር ሳይሆን የሀገራቸው ህግ በሚፈቅድላቸው ከተለያዩ ካምፓኒዎች ጋር በተፈራረመው ስምምነት መሰረት ከላይ ከተጠቀሱ ስድስት ሀገራት በተጨማሪ ወደ ተለያዩ ሀገራት ህጋዊ የስራ ስምሪት ይሰጣል። በሌላ መረጃም በዲሞክራቲክ ሪፐብሊክ ኮንጎ አማጽያን ባደረሱት ጥቃት ህሙማንን ጨምሮ ቢያንስ 29 ሰዎች ተገደሉ። በኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ ክፍል ጤና ጣቢያና በርካታ መንደሮች ላይ የአላይ ዲሞክራሲያዊ ሀይል አማጽዎች ባደረሱት ጥቃት ታማሚዎችን ጨምሮ ቢያንስ 29 ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቀዋል። በሰሜን ኪቭ ግዛት በሉቬሮ 23 አስክሪኖች መገኘታቸውን የአካባቢው አስተዳዳሪ አላይን ኪዌዋ ለጋዜጠኞች ተናግረዋል። ከጤና ተቋማቱ ተጎጂዎች 11 ሴቶች ሲሆኑ በአቅራቢያው የሚገኙ ሶስት መንደሮች ተጨማሪ ሰላማዊ ሰዎች መሞታቸው ተናግረዋል። ቢያምብዌ ለነዋሪዎች እንደ ሪፌራል ጤና ጣቢያ ሆኖ ያገለግላል። የሀገር ውስጥ መገናኛ ብዙኃን እንደዘገቡት አማጽያኑ የተቋሙን ህንፃ በከፊል በርካታ ቤቶች ጋር አቃጥለዋል። በጤና ተቋማት ላይ የሚሰነዘረው ጥቃት በሰው ልጆች ላይ የሚፈጸም ወንጀል ነው። እነዚህ አስጸያፊ ድርጊቶች ያለ ቅጣት መታለፍ የለባቸውም፣ ያሉት ኪዌዋ ነዋሪዎቹ አማጺ ቡድኑን ለማጥፋት የታለመውን የኮንጎና የኡጋንዳ ጦር የሚያካሂዱትን የጋራ ወታደራዊ ዘመቻ እንዲደግፉ አሳስበዋል። ጥቃቱ የደረሰው በጥቅምት ወር በዚሁ ግዛት ወደ ሀያ የሚጠጉ ሰላማዊ ሰዎች ከተገደሉ በኋላ ነው። የኡጋንዳና የኮንጎ ኃይሎች ከ2021 ጀምሮ በታጣቂ ቡድኑ ላይ የጋራ ጥቃት ከፍተዋል። በምስራቅ ኮንጎ ለዓመታት የሚንቀሳቀሰው ይህ ቡድን ከአሸባሪው የአይኤስ ድርጅት ጋር ግንኙነት አለው። በሌላ መረጃም ዩክሬን ከፈረንሳይ የተሰሩ ራፋሎ ተዋጊ ጀቶችን ልትገዛ መሆኑ በጦር ሜዳ ላይ ኬቭን የሚጠቅም ምንም ዓይነት ለውጥ አያመጣም ሲል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የዩክሬን ፕሬዚዳንት ቮሎዲሚር ዘ ዜሌንስኪ ኬብ በቀጣዮቹ አስርት ዓመታት ውስጥ መቶ ራፋል ተዋጊ ጄቶችን ለመግዛት የሚያስችል የፍላጎት ደብዳቤ መፈራረማቸው ተዘግቧል። ስምነቱ ሌሎች ዘመናዊ የአየር መከላከያ ባትሪዎችን፣ የኤኤኤስኤም ሐመር የተባሉ ጥይቶችን፣ ድሮኖችንና ራዳሮችን ያካትታል። ቃል አቀባዩ ፔስኮብ ለጋዜጠኞች በሰጡት መግለጫ ለኬብ ስርዓት ምንም አይነት የጦር አውሮፕላን ቢሸጥ በግንባሩ ላይ የለውጥ አስተለዋዋጭ ሁኔታ ወይም የጦር ሜዳውን እንቅስቃሴ አይለውጠውም ብለዋል። አክለውም ፓሪስ ፈረንሳይ ለኪየቭ የጦር መሳሪያ ማቅረቧን መቀጠሏ ግጭቱን እያባባስ እንጂ ለሰላም ምንም ማስተዋጽኦ እያደረገ አይደለም ሲሉ ወቀሱም። አንድ የራፋል ጄት ዋጋ ወደ 116 ሚሊዮን ዶላር የሚገመት ሲሆን የመቶ ጄቶች አጠቃላይ ስምምነት እስከ 15 ሚሊዮን ዩሮ ሊፈጅ እንደሚችል የፈረንሳይ ሚዲያዎች ዘግበዋል። በከባድ የገንዘብ እጥረት ውስጥ የምትገኘው ዩክሬን ይህንን ክፍያ እንዴት እንደምትፈጽም ግልጽ አይደለም። ኪየቭ በታገዱ የሩሲያ ንብረቶች ተደግፈው የአውሮፓ ህብረት መቶ አርባ ቢሊዮን ዩሮ ብድር እንዲሰጣት ግፊት እያደረገች ነው። ሞስኮ ይህንን እቅድ ስርቆት ስትል አውግዛለች። በተጨማሪም በቅርቡ በዩክሬን የተጋለጠው የሙስና ቅሌት፣ በተለይ በዜሌንስኪ ተባባሪዎች ዙሪያ በኢነርጂው ዘርፍ የተፈጸመው የመቶ ሚሊዮን ዶላር ቅሌት በአውሮፓ ህብረት ባለስልጣናት ዘንድ ትችት እያስነሳና ለኪየቭ የሚደረገው እርዳታ እንዲቀንስ ጥሪ እያቀረበ መሆኑ ተጠቁመዋል። ክቡራትና ክቡራን የአሰብ ፕሬስ ሚዲያ ቤተሰቦች ለዕለቱ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌሎች ቪዲዮዎች ተመልሰን እስክንገናኝ በያላችሁበት መልካም ጊዜ ተመኛል።